ስቲልን ውድና እየተከበራችሁ ተመልካቾች፣ ቤተሰቦች ማናችሁ አለን። ጸግሽ ወይኔ ጸግሽ ደፈራት! ወይኔ ጸግሽ ደፈራት! ወይኔ ጉደ ጸግሽ

ካሰር ደሞ ፓንት አራት ልበሽው። ከዛ ደሞ ቆንጣ ደርቢው። ፓንቱ አራት ልበሽ፣ ቆንጣ አራት አድርጊው እም ደሞ ቦርጭ መቀነሽ ሁለት አድርጊው። ከላይ እስከ ከዛች ሸፕኚው። ከዛ ደሞ ሱሪ አንድ አራት አምስት አድርጊው። ከዛ በኋላ አይደርስሽም ዳኒ፣ እርግጠኛ ነኝ አይደርስሽም። በደምብ ልበሽው፣ አለበለዚያ ዛሬ ድንግልሽ ተቀደደ ማለት ነው። ነገርኩሽ። ሙቀሳሳ ይቻለኝ ሁሉ ባሰብኩ ጭሩና ደፍኒስ ከሳብ ድረስ መሸ

ስራ ቆሰለች። እሷ ከጉኒ ስለሆነች እሷ የኔ ጓደኛ ምርጥ ጓደኛ ስለሆነች አብራኝ በጣም ብዙ ነገሮችን ስለተጋፈጠች